በሞቴ እንደው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራም የምትሰሩ ይሄ ሁሉ ድርጅት ገኔ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ? በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይህን ሀብት ያከማቸው፣ ትላለች። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀርክ፣ እግዚአብሔር በሰጠህ አፍተናገርክ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔር የሰጠህን እንጀራ በልተ ጉልበት ኖረ። ይህ ነው ሌላ ነገር የለንም። ምን ትብከ ዘይነ ሳይከም ካልብከ ወምን ትብከ ዘይኮነ ውበለከ አንተ ያልተቀበልከው የራስህ የሆነ ምን አለ? ይለናል። ምንም የለንም። እና የእግዚአብሔር ቸርነት ግርም ይላል። እንደ እውነቴን ነው።